አንቺን ያገባ ወንድ እኮ በቃ ሁሌ መሳቆ ነው። አዴ በቃ ሄዳለች ተመልሳት መጣም ዴ። እኔ ግን ከአንቺ በተቃራኒ ነው ማስበው። ከፍቅር ጋር ለምን ይሆን ሁሉ ነገር እንዳደረገብኝ መጠየቅ እፈልጋለሁ። ስሚያለሽ ከተባልሽው ነገር ጋር በፍጹም አይገጥምም። ታዲያ ለምን መብትሽን አታስከብርም? በማለት ለምለምን ይጠይቃታል። ለምለምም እንዲህ ስትል መለሰች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በዓለም ዳርቻ ያላችሁ የነጅን ኩኪንግ ቤተሰቦች እንዴት ናችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ነጅሮን ኩቲንግን ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረዋት ይቆዩ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል ሰላሳ አራት ነው ሌላ አደይን ለምንድን ነው አንቺ ከተባልሹ በላይ ስራሽና ተግባርሽ በፍጹም አይገጣጠምም። ለምን እራስሽን አታስከብሪም በማለት ይጠይቃታል። አደይም አይ ኤላ፣ እኔ እውነት ብናገርስ ማን የሚያምነኝ ማን የሚሰማኝ አለብለህ ነው በማለት ትመልሳለች። አደይ ከነ ንጉሴ እና ከነ ዳይመንድ ቤት እኔ መሄድ አለብኝ፣ የሰራችሁን የሰራችሁትን ፍቱኝ በማለት ትጠይቃቸዋለች። አደይ ችግር የለውም እሺ እንፈታሻለን፣ ከፈለግሽም እስከ ፈለግሽበት ጊዜ መቀመጥ ትቻያለሽ ይላታል ንጉስ። አደይም እንደባለፈው ባለፈው ዝም እንዳማልልህ እወቅ፣ ጫፌን እንዳትነካኝ ትለዋለች። አይ እንደሱ አትፍሬን በማለት ይመልሳል። እሺ ለምንድን ነው በእኔ ላይ እንደዚህ የምታደርጉት? ታይመንድስ ለምንድን ነው እንዲህ የሚያደርገው በማለት ትጠይቀዋለች። ይህን እያለችው ዳይመንድ ድንገት ወደ ቤት መጣ። ዳይመንድን ዳይመንድ፣ ለምንድን ነው ይሄ ሁሉ የምታደርግብኝ? ለምን ማንም እንደሌለ ይታውቃለህ፣ ብዙ ነገር ይታውቃለህ። ግን ይሄ ሁሉ ተግባር በእኔ ላይ ለምን ታደርጋለህ? በማለት ተጠይቀዋለች። ዳይመንድም አይ አደይ የተሰጠኝን እኮ ስላላየሽ ነው በጣም ብዙ ብር ነው የሰጠች ፍቅር በማለት ይመልሳል። አደይም እንዴ ፍቅር እኮ ተማሪ ናት፣ ከየት አንጥታ ብሩን የምትሰጥህ ይመስልሃል? ትለዋለች። ይሄን ብር የሰጠችህ የኔን ደሞዝ ነው በማለት ስትነግረው ዳይመንድ በጣም ይናደዳል። እና ይህን ሁሉ ብር የምትሰጠኝ ብሩ ያንቺ ነው በማለት በመናደድ ዳይመንድ ተነስቶ ወደ ፍቅር ቤት ሄዷል። አደይም የታሰረችውን ከተፈታች በኋላ ወደ ኤላ ቤትና ወደ ለምለም ቤት ጎራ ብላለች። አደይ ወደነ ለምለም ቤት ባመራችበት ሰዓት በርቆርቁራ ስትገባ ለምለም የለችም፣ እንዴ የት ሄዳ ነው በማለት ስትጠይቀው ሌላ ደግሞ ለምለም የለችም? ወደ ክፍለ ሀገር ሄዳለች፣ በማለት ይመልስላታል። ለምለም ትመጣለች ብላ ነግራኛለች። መቀመጥ ከፈለክሽ እስከፈለክሽ ሰዓት መቀመጥ ትቻያለሽ፣ መሄድም ከፈለክሽ፣ ውሳኔው ያንቺ ነው ይላታል። አደይም እኔ ምን መሄጃለን፣ ስራ እስከምፈልግ እዚህ ሆናለሁ፣ በማለት ትመልስለታለች ሌዶም ሌዶም። ለምለም በቤት እንደሌለች ስላወቀች ወደ ኤላ ቤት ትሄዳለች። ኤላ ቤት በሄደችበት ሰዓት አደይን ታገኛታለች። በጣም ትበሳጫለች። እንደ አንቺ ምንድን ነው እዛ ፍቅር እዚህ አንቺ ምንድን ነው ምን የት ሊሄድላችሁ በማለት ትበሳጫለች። እና ሊዱም አደይ እነ ለምለም ቤት እንደምትቆይ ስላወቀች በጣም ተበሳጭታ ወደ ቤት ትሄዳለች። ወደ ቤት ስትመለስ ፍቅር ሻማ ለኩሳ አዘጋጅታ ታገኛታለች። እንዴ ይሄ ሁሉ ወንድሜ ለማሳሳት ባልሆነ በማለት ፍቅር ላይ ሙድ ትይዝባታለች። በዚህ ጊዜ ፍቅር ትናደድና ወደ ክላሷ በገባችበት ሰዓት ሞባይሏን ተወስድና በሩን ትቆልፍባታለች። በዚህን ጊዜ ክፈችልኝ እያለች ትጮኋለች፣ ትበሳጫለች። ብህም አዴይ ወደ ነኤላ ቤት እንደመጣች ስላወቀ በጣም ደስ ስላለው ወደ አዴ ቤት ወደ ለምለም ቤት ሂዷል። በር በቆርቆሮ በሚገባ ሰዓት እንዴ ዛሬ እንዴት መጣህ ቤት? በማለት ይጠይቀዋል። አይ ደህና ነን፣ ያው ይቅርታ ቤትህ እንግዳ መጣው ብሎ ሳይነግርህ ሲመጣብን እንደማትወድ አውቃለሁ ይለዋል። አይ ችግር የለውም በርቆ ቆርቁራህ ነው የገባኸው ብሎ ይመልስለታል። አይ እኔማ የመጣሁት አደይ መታለች ስላሉኝ ነው በማለት ይመልስለታል። አደይ ኪችን ውስጥ ናት በማለት ይነግረዋል። እሱም ወደ ኪችን ያመራል። ኤላም እንዴ በቃ እኔን የሚፈልገኝ ሰው የለም ማለት ነው ይላል። አደይ እዚህ ነሽ? በማለት ይጠራታል። አዎ እንዴ ምን ነሽ ነው የት ሂደሽ ነው በማለት ጠይቃታል። እኔማ ንጉስ ጋር እና ዳይመንድ ጋር ክጄ ነበረ። እንዴ ምልታደርጌ በማለት ይደነግዳል። አይ መንገድ ላይ አጋጣሚ ራሴን ስቺ ወድቄ ነበር። ከመንገድ ላይ አንስተው ወደ ቤታቸው ወስደው ነበረ። ምንም አላደረጉሽማ በማለት ይጠይቃታል። አዎ ምንም አልሆንኩም በማለት ትመልሳለች። ሌላም ሁለታቸውም በሚያወሩበት ሰዓት መጥቶ እንዴ ዛሬ ለምን ወጣ ብለን ራት አንበላም በማለት ይጠይቃቸዋል። አደይም አይ እኔ እንኳን አልሄደም፣ ባይሆን ስራ ልፈልግ ደላላ ቤት እጂ ትለዋለች። ዲቭም እንዴ ለምንድን ነው ስራ የምትፈልገው? የነማርኮት እናት እኮ ከቤት እንዳትወጪ እዛው እንድትሆኚ ተናግራለች በማለት ይጠይቃታል። ኤላም በቃ ዴቭ ለእህትህ ደውልላት እና በልተን እንመጣለን በማለት ይነግረዋል። ዴቭም ወደ እህቱ በሚደውልበት ሰዓት ተንኮለኛዋ ፍቅር ስልኳን ስለቀማቻት እያየች ጸጥ ትላለች። ደጋግሞ በሚደውልበት ሰዓት ፍቅር አንተን እንዲህ ወይ ዴቭ በማለት በማለት ላይ እያለች ድንገት በር ይቆረቆራል። በር በሚቆረቆርበት ሰዓት የተቆረቆረው በር ሂዳ ስትከፍት የመጡት ደመቀና ንጉሴ ናቸው። በጣም ትደነግጣለች። እነሱም ነይ አንቺ ተንኮለኛ በማለት ተሸትመው ይዘዋት ሂደዋል። ፍቅር ምን ይገጥማት ይሆን? ዳይመንድ ስለዋሸችው የሰው ብር ስለሰጠችውም ለአዴ እንድትመልስ ያደርጋት ይሆን? ዴቭም ስልክ ስላላነሳችለት እህቱ በጣም ደንግጧል። በቃ ተጣልተው ነው ማለት ነው። በቃ አንድ ነገር ተፈጥሯል። ወይኔ ወይኔ በማለት ስልኩን ደጋግሞ ይሞክራል። ዳይመንድ ፍቅርን ለምን አባት ነው የአደይን ብር ያልከፈልሽው በማለት ይጮሁባታል። እሷም ስለ አደይ የሚመለከት ጉዳይ የለም በማለት አፈጣለች። እሺ እንደዛ ከሆነማ እንደማይመለከተኝ አሳይሻለሁ በማለት ዳይመንድ ይዟት ሄዷል። ውድና የተከበራችሁ በዓለም ዳርቻ የምትገኙ የነጅሆም ኩኪንግ ቤተሰቦች ናሾም ኩኪንግ ላይክ ሸር ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ ለምትመጡ ቤተሰቦች ላይክ ሸር ሰብስክራይብ በማድረግ የናሾም ኩኪንግ ቤተሰብ የሆኑ በቀጣይ ክፍል እስከምንገናኝ።